ኢትዮጵያ ውስጥ በሁሉም ከተሞች ህገወጥ ግንባታዎች ይፍረሱ የሚል ስምምነት አለ። ህገወጥ ቤቶች መፍረስን በሚመለከት ለተነሳው ጥያቄ፣ ወይ ይሄ ጉዳይ ፕራይመርሊ የሸገር ከተማ ጉዳይ ነው። ከዛም ካለፈ የኦሮሚያ ክልል ጉዳይ ያን ክልል ያን ከተማ የሚያስተዳድረው ክልል የሚመለከት ጉዳይ ነው። በዚያ ደረጃ ነው ሃንድል መደረግ ያለበት። ስራውን በሚመለከት ግን በሁሉም ከተሞች ኢትዮጵያ ውስጥ በሁሉም ከተሞች ህገወጥ ግንባታዎች ይፍረሱ የሚል ስምምነት አለ። ምክንያቱ ምንድነው? የዋህ የሆኑ ዜጎች፣ አታላይ የሆኑ ደላሎች፣ ሙሰኛ የሆኑ የመንግስት የስራ ኃላፊዎች ተጋግዘው ተደጋግፈው የህዝብና የመንግስትን መሬት እየዘረፉ ስለሆነ ባለፈው እንዳነሳሁት መሬት የህዝብና የመንግስት መሆኑ ቀርቶ የደላ ላይ የሆነ ስለሆነ እርምጃ እንውሰድ ብለን ፓርላማ ላይ ነጋገር ነው መሰረት የሚወሰድ እርምጃ አካል በዛ ነው መታየት ያለበት። ከተሜነት ማለት የተጠጋጋ ቤት መስራት አይደለም። ዝም ብሎ ቤት እየተከመረ ሄዶ አሁን እንደምናፈርሰው ከሆነ ጊዜ በኋላ ማፍረስ ሳይሆን በፕላን ሰርቪስ ያለው የሚኒሲፓል ሲስተም ያለው መሆን አለበት። ለዚያ ሲባል የሚወሰድን የህግ ማስከበር ስርዓት መደገፍ ያስፈልጋል። ነገር ግን ይህ ነገር ሲሰራ የሃይማኖት ተቋማት ወይም ደግሞ ህጋዊ ሆነው የተጎዱ ሰዎች ካሉ መስተካከል አለበት። ያፈረሰው አካል ይሄን ማድረቅ አለበት። ነገር ግን የሃይማኖት ተቋማት ምን ሲባል ነው? ልክ እንደ ደላላ የህገ ወጥ ቦታ የሚይዙት። መስጂድ ለህዝብ ነው፣ ቸርች ለህዝብ ነው፣ ለግለሰብ አይደለም። የትም ቦታ ህዝብ ካለ ጠይቀ መውሰድ ይችላሉ ከኛ በላይ ካርታ ያደለ መንግስት ኢትዮጵያ ውስጥ የለም ህገ ወጥነት አያስፈልግም። አንድ ሀገር ስሙን መጥቀስ አልፈልግም ህገወጥ ቦታ ይዞና ጂ ፕላስ ዋን ቱ ትሪ ከገነቡ በኋላ መጨረሻ ላይ አዛን የሚወጣበትን ማማ ይሰራል ታች ነዋሪ ህገወጥ ነዋሪ ነው ላይ ግን መስጊድ ነው ይሄ አፍሪካ ውስጥ ያለ ሀገር ነው እኛ ኢትዮጵያ ውስጥ ምርጥ ምርጥ መስጊድ ይሰራ እንፈልጋለን። ምንም ኮቸንጆ ላይ አያስፈልግም። ምርጥ ቦታ ይዞ ሰፊ የሚጎበኝ ምርጥ ምርጥ ቸርችን ይሰራ እንፈልጋለን። በቂ ቦታ ደግሞ አለ። የቦታ ችግር የለብን። እና እየተነጋገርን እነዚህን ጉዳዮች ማስተካከል ማስፋት ይቻላል። ከሃይማኖት ተቋማትም ከትምህርት ቤትም ለወል ጥቅም ከሚውሉ ተቋማት ጋር የሚያጋጭ ጉዳይ የለውም። ግለሰቦችም ቢሆኑ ህጋዊ ሆነው ሲያበቁ በዚህ የተጎዱ ካሉ መካስ አለባቸው መካስ አለባቸው የዋህ ዜጎች ግን በሌላ በምንሰራቸው በኮንዶሚኒየም በምናም መታየት ይችል እንደሆነ እንጂ ተታለው ስላደረጉት የህገወጥ ስራ ማካካሻ ሊሰጥ አይችልም። በዛ ሂሳብ ማየት ጠቃሚ ይሆናል። በዚህ ሂደት ውስጥ የተጎዱ ሰዎች ካሉ በምንሰራቸው አጠቃላይ ፕሮጀክቶች ውስጥ እያካተትን እያየን መፍታት ነው እንጂ ህገወጥ ሆነው ከሄዱ ህገወጥ ይዝጎት ምን ህገወጥ አለመሆን ብቻ ነው መከላከያ መሳሪያ ህገወጥ ከተሆነ በኋላ አስቸጋሪ ስለሚሆን አሁን ከፈረሰባቸው ሰዎች እንማር። አሁን የተሰራ ስለሆነ አልቀውም ኮ ነገሩ፣ እዚህ ይፈርሳል፣ እዚህ ይገነባል። ይሄን የሚያደርጉት እንዳልኩት ነው። ደላሎቹም አሉበት፣ ሌቦቹ መኞቹም አሉበት። ህዝቡ ግን ተባባሪ ቢሆን ጥሩ ነው። ሙስናን በሚመለከት ሙስና አያው ነው። ሙስና ኢትዮጵያ ውስጥ እንዲጠፋ እንፈልጋለን ወይ የሚለው ጉዳይ እኔ ያሳስበኛል። ፓርላማ ይፈልጋል ሙስና ይጠፋ፣ የኢትዮጵያ ህዝብ ሙስና ይጠላል ወይ አሳሳቢ ጉዳይ ምክንያቱም ሙስና ያለው ነዳጅ ውስጥ ነው፣ ሙስና ያለው መሬት ውስጥ ነው፣ ሙስና ያለው ግዢ ውስጥ ነው ተብሎ የተጀመረው ሙከራ በሙሉ ከፍተኛ ተቃውሞ ይነሳበታል። የመሬት ሌቦች ስናሳድን ስንት ሰዓት መሬት ጉዳይ ተቃውሞ ይነሳል፣ ጥያቄ ያነሳል። ሙስናን ከልብ የምንጠየፍ ከሆነ መሬት ላይ ግዢ ላይ ጸጥታ ተቋማት ላይ ጨክነን ካልወሰን በስተቀር አንፈጣው በጣም በርካታ ሰዎች ታስረዋል። የክስ ሂደት የተጣራ ነው ብዙ የሚጠራባቸው ሰዎች አሁንም በሂደት ብዙ ሰዎች አሉ። ሲያዝ የምንቃወም ከሆነ ሲጀመር ስራው የምንቃወም ከሆነ አትስሩት እንደማለት ነው የሚወሰደው። ምክንያቱም እነዚህ እኮ ጠስ ያላቸው ናቸው፣ ሚዲያ ያላቸው፣ ሀብት ያላቸው፣ ባለስልጣን የገዙ ናቸው። ተራ ሰዎች አይደሉም። ኩባንያ ያላቸው የሰው ወንበር ይገዙና ደግሞ ካብሬ ናቸው የሚጫወቱት እኮ ሁሉ ቦታ ነው። አንዳንዱ ሀብታም ማብጣም እኮ የፓርላማ አባል እየፈለገ ልጅ ይደራል ለመጋባት ስለሚፈልግ፣ በዚህ ውስጥ እንደምንታገል ኮንሺየስ መሆን ያስፈልጋል። ሙስና ዝም ብሎ በቀላሉ ምን ላቀቀው ጉዳይ አድርጋችሁ ባትወስዱ ጥሩ ነው። ጫት እንደተባለው ነው። አላማው አርሶ አደር ተጠቃሚ ለማድረግ ነው፣ ግን ችግር ገጥሞታል። በእኛም በገዢዎቻችንም ምክክርና ውይይት የተደረገ ነው እንደሚፈታ ተስፋ አደርጋለሁ። ችግሩ ግን አለ። ትክክለኛ ጥያቄ ነው። ትምህርት በሚመለከት አንደኛና ሁለተኛ ደረጃ ፕራይመሪ የክልሎች ጉዳይ ነው። የፌዴራል መንግስት ጉዳይ አይደለም። ነገር ግን ቅድም እንዳነሳሁት ህዝብ አስተባብረን በስፋት ለመስራት እየሞከሉ ክልሎች ሁለት የሚጋጭ ነገር አለ። በአንድ በኩል ክልል እንሁን ዞን እንሁን ወረዳ እንሁን፣ በሌላ በኩል ደግሞ ደሞዝ መክፈል አንችልም ይላል። ስትራክቸር ታክቲካል ነው። ዞንና ወረዳ ብንሆን አስተሹመኛ ነው። ኮብራ የሚይዘው ከዛ አልፎ ህዝብ አይጠቀምም ብለን ተደጋጋሚ የምናነሳው ለዚህ ነው። ደቡብ ክልል ከሳይዙ በላይ ነው። ዞን እና ወረዳ ከሳይዙና ከገቢው በላይ ይሄን ማስተካከያ ያለበት ደቡብ ክልል እና እዛ ነዋሪ ህዝብ ነው። በየሰፈሩ ሶስት ሰዎች አራት ሰዎች ባለስልጣን እንዲሆኑ የተባለ ዞን እና ወረዳ ቢስፋፋ፣ እኔ ደሞዝ እከፍል አልችልም። ደሞዝ ያው እናንተን ተጠጡት። የሚከፋፈለው እኮ ይሄው ገቢው፣ ሌላ ምንጭ የለም። ደቡብ ብቻ አይደለም፣ ሌሎች ክልሎችም ችግር አለ። በጣም መለጠጥ፣ ሰራተኛ ማብዛት፣ ስራ የማይሰሩ ሰዎች መክፈል የሞቱ ሰዎች ደሞዝ መክፈል፣ ሲቪል ሰርቪስ ሰፊ ስራ ካልሰራ በስተቀረ በጣም ችግር አለ። ስትራክቸር እየበዛ ከሄደ ባለስልጣን እየበዛ ከሄደ በዛው ልክ ተቀላቢ ስለሚበዛ የምናገኘው ገቢ ለደሞዝ በቂ ላይሆን ይችላል። እና የደቡብ መፍትሄ ጥያቄውና መላሹ ጠያቄ መላሽ እንዳነሳችሁት የተለጠጠ ስትራክቸር መቀነስ ነው፣ መቀነሱ መልሱ። ሁለተኛ በደቡብ መብት ይተከበራል የሚያሉት አንድ ጥያቄ፣ ስፔሲፊክ ጥያቄያቸውን ብዙ መረጃ የለኝም፣ ማጥራት ይኖርብኛል። ነገር ግን ሁላችሁም እንደምታውቁት በደቡብ የህዝብ ጥያቄ በሰላማዊ መንገድ ተቀብለን ክልሎች እንዴት እንደ ተፈጠሩ ይታወቃል። መቼም የለውጥ ከለውጥ በኋላ የመጣው መንግስት የደቡብ ህዝቦችን ጥያቄ በመለስ የሚታማ መንግስት አይመስለኝም አይመስለኝም። ሚቀር ነገር ካለ ደግሞ እየተወያየን በሂደት ማየት ያስፈልግ ይሆናል። ስፔሲፊክ ጥያቄውን ስለማላቅ የማይሆን መልስ ላለመስጠት ነው። በመጨረሻ የቀረቡ ክሶች አሉ። ብልጽግናን በሚመለከት እና መንግስታችንን በሚመለከት የቀረቡ ክሶች አሉ። እነዚህ አሊጌሽንስ ሙሉ በሙሉ መጣል ጥሩ አይደለም። ማክሲመም ከውስጡ የምንማርበትን ጠቃሚ ነገር መውሰድ ጥሩ ነው። ተቃዋሚ ፓርቲ ፓርላማ ውስጥ የሚያስፈልግበት ዋናው ምክንያት ገዢው ፓርቲ የማያቸውን ነገሮች ለማሳየት እንዲጠቅም፣ ምንም ጉዳት የለው። በተለይ አንዳንዴ እኛ በውሸት መረጃ ባልተገባ መንገድ ፋክቶች በምናገኝበት ሰዓት ተቃዋሚዎች ደግሞ ሞር ፈልፈው በማውጣት መንግስት እንዲሰማውና እንዲያረመው ማድረግ መቻል በጣም በጣም ጥሩ ነገር ነው። አሁን ችግር የሆነው ደምሮ ሁሉን ነገር መጥፎ ማድረግና ደምሮ ሁሉን ነገር ጥሩ ማድረግ መካከል ላይ ነው። እንደዛ ከሆነ ያስቸግራል። ከዛ ውስጥ ነቅሶ አወጥቶ ለመማር ያስቸግራል። አንዱ ታማሚ ሐኪሙ ጋር ይሄድና ሐኪሙ እየተቸግረ ያለው ጭንቅላቴን ስነካ ጭንቅላቴ ያመኛል፣ ደረቴን ስነካ ደረቴ ያመኛል፣ ሆዴን ስነካ ሆዴ ያመኛል እግሬን ስነካ እግሬ ያመኛል። መላው አካል መፈተሽ አለብህ ብሎ ይጠይቀዋል። ሐኪሙ ደጋግሞ ከጠየቀ በኋላ እዚህ ጋር ስነካ የሚያምቅ ከሆነ እዚህ ጋር ስነካ የሚያምቅ ከሆነ እዚህ ጋር ስነካ የሚያምቅ ከሆነ በሽታው ያለው እጅ ላይ ነው አለው ይባላል። አሁን ሁሉ ነገር ጨለማ ከሆነብን በጨለማ ውስጥ ያለነው እኛ ነን ማለት ነው። አንዳንዱ ነገር ጥሩ ነው። አንዳንዱ ነገር መልካም ጅማሮ ነው። አንዳንዱ ነገር ገና ብዙ ይቀረዋል። ያ ብዙ የሚቀረውን ተቀብለው ወስደን ማረም አለብን። ፍጹምነት ስለሌለ ጥሩ የሆነውን ነገር ደግሞ ቢያንስ ባናመሰግንም በዝምታ ማለፍ ነው የሚሻለው። እንደዚያ ካልሆነ በእኛና በተቃዋሚዎች መካከል የሚኖረው ዝምድና የተበላሸ ይሆናል። ያው እንደምታውቁት ብልጽግና በከፍተኛ የወንበር ብልጫ የተመረጠ መንግስት ነው እና ብዙውን ነገር በራሱ እየጨረሰ መሄድ ሙሉ መብታል ሙሉ መብታል በፓርላማም ይሁን በካቢኔ ነገር ግን አሳታፊነት ያስፈልጋል። አብረን ብንሰራ ይሻላል። አንዳንዴ እውቀት ይጎልብናል በሚል ሂሳብ ሆደ ሰፊ ደግሞ ሲኮን ነገር እንዳይበላሽ በእናንተ በኩል በተወሰነ ደረጃ ለማየት መሞከር ጥሩ ነው። ለትውልድ ማሰብ ለነገ ማሰብ ለዛሬ ብቻ ከሆነ ጥሩ አይደለም። ጦጣ አንድ ሙዝና አንድ ሺህ ብር ቢቀመጥላት አንዷ ሙዝ ነው የምታነሳው፣ ያ አንድ ሺህ ብር ብዙ ሙዝ እንደሚገዛ አታውቅም። ለዛሬ ዩቲዩብ እና ፌስቡክ ብለን ሙዙን ብናነሳ ለትውልድ መከራን እናሳልፍ። ለዛሬ ፌስቡክ ጥሩ ነው፣ እንደዚህ አይነት ንግግር ጠቃሚ ነው። ለዛሬ ዩቱብ ጥሩ ነው። አቶን ትናንትን አደረጉ ለሚለው ማለት ነው። ለጄኔሬሽን አይጠቅምም እና ቆም ብለን። ጠቃሚ በሆነ ነገር እኛም ማናየውን በማሳየት ለኢትዮጵያ ሕዝብ የሚጠቅመውን ነገር ብናቀርብ ጠቃሚ ይመስለኛል። በድምሩ በኢኮኖሚ በሰላም በአንዳንድ ጉዳዮች ከቀረቡ ጉዳዮች ውስጥ ምን ወስዳቸውና ምን ሰራባቸው እንዳሉ ምን ጥያቄ የለው ምን ጥያቄ የለው። በጥቅሉ ግን እንደው ኢትዮጵያ ጭለማ ውስጥ ናት ከተባለ ኢትዮጵያ ከሰብ ሳሃራ ሶስተኛ ኢኮኖሚ ናት። ኢትዮጵያ ከኢስት አፍሪካ አንደኛ ናት ትላልቅ ተቋም የገነባች ያለች ሀገር ናት የሚል መልስ መልስ ሆኖ ያልቃል ማለት ነው። እና በአንድ ጫፍ እንዳንዘጋው እየተቀራረቡ እየተመካከሩ መሄድ ነው የሚሻለው። ለፌስቡክ ፍጆታ ጥሩ ነው፣ ለሀገር ግን ብዙም ጥቅም ያለው አይመስለኝም። ሁለተኛው ጠቃሚ ሀሳብ ምርጫን በሚመለከት ይሄን በጣም ማድነቅ ይፈልጋል። ምርጫ ይካሄድ የሚለው ሀሳብ በጣም ማድነቅ ይፈልጋል። የተቃዋሚ ብዙዬ ችግር ምርጫ አይፈልጉም። ዝም ብላችሁ ልቀቁና እንያያዝ ነው የሚሉት። አሁን ምርጫ ይደረግ የሚለው ሀሳብ በጣም ጠቃሚ ነው፣ ግን ሶስት ዓመት መታገስ አለብን። በየሳምንቱ ምርጫ ስለማይደረግ ሶስት ዓመት ታግሰን ያለን ሀሳብ ይዘን ቀርበን እኛም ይዘን ቀርበን የኢትዮጵያ ሕዝብ የሚፈርደውን ፍርድ በጸጋ መቀበል ነው። የዛሬ ሁለት ዓመት የፈረደውን ፍርድ አልተቀበልኩምና አሁን ፓርላማው ፈርሶ ምርጫ ካልተካሄደ አሁንም ፈርሶ ቢካሄድ ሚመረጥ ካልተመረጠን ይቀጥላል፣ ጉዳዩና በየሁለት ዓመት ምርጫ ለማካሄድ ትንሽ አቅም ስለሚያንሰን በተቀመጠው መንገድ በአምስት ዓመት እናደረጋለን። ያኔ ያሉ ሀሳቦች ለህዝብ ቀርበው እኛ በምን ህዝቡ የሚፈልገው ልክ ካላገለገልንና ካልጠቀምም ህዝቡ በምርጫው ሲቀጣን እጅ ስምን ባንስመም እጅ ነስተን እናስረክባለን ። እስከዛ ግን መታገስ ጥሩ ይመስለኛል። ፍርዱ ለሕዝብ ነው። የኢትዮጵያ ሕዝብ አስተዋይ ነው። ሳንሰርቀው ሰባት ቀን ስንሮጥ እንደምንሰራ ያውቃል። ብናበላሽ እንኳን ከአቅም ማነስ እንጂ ሆን ብለን እንደሆነ ያውቃል። የትኛውም ጫፍ ያለው ባይዘው ፌስቡክ ላይ ያለው ኢትዮጵያ አይደለም። የትኛውም ወረዳ ብትሄድ የኢትዮጵያ አርሶ አደር የሱን ጎተራ እየሞላ እንደሆነ ያውቃል። የትኛውም ድሃ እናት በተቻለ መጠን ቤቷን ለመጠገን እንደምንሞክር ታውቃለች። የኛ ተስፋ እነሱ ናቸው። እና ፍርዱን ለህዝብ እየተውን መሄድ ጠቃሚ ይሆናል። የእርሱ አመራር ለተባለው እንግዲህ ብልጽግና በቀደም ስብሰባው የእርሱ አመራር ጥፋት አመጥቶብናል አላለም። በሚቀጥለው ሶስት አራት ወር ደግሞ ስብሰባ አለው። ጥፋት አመጥቶብናል ካለ የብልጽግና ጉዳይ ነው የሚሆ የኔ ጉዳይ በግል ማለት ነው። በጋራ ያለው ጉዳይ ግን ጊዜውን ጠብቀን ማየት ጠቃሚ ይመስለኛል። በድምሩ በችግር ውስጥ እድል ብናይ በጣም በርካታ ችግር አለ፣ እድል ብናይ በነውጥ ውስጥ ለውጥ ብናይ ለውጥ ነውጥ አለ፣ እዛ ውስጥ ደግሞ ለውጥ አለ። በውድቀት ውስጥ ስኬት ብናይ እየወደቅን እየተሳካልን መሆኑን ብናይ የተገኙ እመርታዎችን ለመስፈንጠዳያ ብንጠቀምባቸው እመርታዎች አሉ ግን ለተጨማሪ መስፈንጠሪያ ብንጠቀምባቸው ኢትዮጵያ በጀመረችው መንገድ ለሚቀጥሉት ዓመታት እድገቷን ካስቀጠለች፣ የተቋም ግንባታዋን ካስቀጠለች፣ የሚገጥሟትን ችግሮች በውይይት ከፈታች፣ ከጦርነት ራሷን ከጠበቀች፣ እዚህ ጋር ጦርነት እየጎሰሙ እዚህ ጋር ሰላም አምጡ ከሚሉ ሰዎች ከተገላገለች፣ ሰላማዊ ቲንኪንግ የበዛባቸው ሰዎች ካሉ በሰላም በፍቅር በወንድማማችነት ማደግ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 በሚዛኑ እያየን ከሄን ግን በጋራ ለማደግ የሚያስችል እድል በእጃችን እንዳለ ተስፋ አድርጋለሁ። አንዳንድ የተውኳቸው ጉዳዮች አሉ ብታዋቸው ስለሚሻል አመሰግናለሁ። እናመሰግናለን ክቡር ጠቅላይ ሚኒስትር ስሰጡት ማብራሪያና ምላሽ። በመቀጠል የተከበሩ አቶ ደሳለኝ ወዳጄ የፕላን በጀት እና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ወደ መድረኩ መጥተው የቋሚ ኮሚቴን ውሳኔ ሀሳብ እንዲያቀርቡ ጋብዛለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ የተከበራችሁ የምክሬት አባላት የ2016 በጀት ዓመት የፌደራል መንግስት ረቂ በጀት አዋጅ ቁጥር 25/2015 በሚመለከተው ከፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የቀረበ ሪፖርትና የውሳኔ ሀሳብ መግቢያ ስድስተኛው ዙር የህዝብ ተወካዮች ምክር ቤት ሁለተኛ ዓመት የስራ ዘመን ሰኔ አንድ ቀን 2015 ዓ ም ባካሄደው 24ተኛ መደበኛ ስብሰባ የፌደራል መንግስት የ2016 ዓ ም ረቂቅ በጀት አዋጅ አዋጅ ቁጥር 25215 ሆኖ ለዝርዝር እይታና ምርመራ ለፕላን በጀትና ፋይናንስ ጉዳይ ቋሚ ኮሚቴ መመራቱ ይታወሳል ቋሚ ኮሚቴውን በተሻሻለ ምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ደንብ ቁጥር 6208 2008 በተሻሻለ ውሳኔ ሀሳብ ቁጥር 3 2014 መሰረት አንቀጽ 72 ንዑስ አንቀጽ 2 እንዲሁም በአንቀጽ 69 ከንዑስ አንቀጽ 1 እስከ 9 በተደነገገው መሰረት ረቂቅ በጀቱን በዝርዝር መርምረዋል። ክፍል 1 ሪፖርት አንድ ረቂቅ የበጀት አዋጁን በመመርመር ሂደት የተከናወኑ ዋና ዋና ተግባራት። አንዳንድ ቋሚ ኮሚቴው በራሱ ደረጃ በረቂ አዋጁ ላይ ሰኔ 5 ቀን 2015 ዓ.ም ዝርዝው ውይይት አድርጎበት ለአስረጂ የስራ ኃላፊዎች መቅረብ ያለባቸውን ጥያቄዎች በመለየት አስፈላጊውን ዝግጅት አድርጓል። አንድ ሁለት ቋሚ ኮሚቴው ሰኔ 14 ቀን 2015 ዓ ም ባዘጋጀ የአስረጂዎች መድረክ ከገንዘብ ሚኒስቴር ከተጋበዙ አስረጂ የስራ ኃላፊዎች ጋር በቂ ውይይት አካሂደዋል። አስረጂዎቹም ለቀረበላቸው አስተያየትና ጥያቄዎች ማብራሪያ ሰጥተዋል። የውይይቱ ቃለ ጉባኤ ተያይዟል። አንድ ሶስት በረቂቅ በጀት ላይ ዜጎች ተሳትፎ እንዲኖራቸው ማድረግ እጅግ አስፈላጊ በመሆኑ ቋሚ ኮሚቴው ሰኔ 19 ቀን 2015 ዓ ምት የህዝብ ይፋ ውይይት መድረክ አዘጋጅቷል። ውይይቱን ውጤታማ እንዲሆን ለማድረግ ይረዳ ዘንድ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም ኤቢሲ የስብሰባው ጥሪ በማስታወቂያ ተነግሯል። እንዲሁም ለፌዴራል መንግስት ባለበጀት መስሪያ ቤቶች፣ ለ11ዱ የክልል መንግስታት፣ ለአዲስ አበባ ከተማ አስተዳደር፣ ለድሬዳዋ አስተዳደር፣ ለዩኒቨርሲቲዎች የሙያና የብዙሃን ማህበራት፣ ለንግድ ዘርፍ ማህበራት ወዘተና ወኪሎች እንዲሳተፉ በደብዳቤ ተጋብዘዋል። የረቂ በጀት ሰነድም በፓርላማ ድረ ገጽ ላይ በመጫን ተደራሽ እንዲሆን በማድረግ የህዝብ ውይይት መድረክ አካሂዷል። በተዘጋጀው የውይይት መድረክ በርካታ አስተያየቶችና ጥያቄዎች ቀርበው በአስረጃዎቹ ማብራሪያና ምላሽ ተሰጥቷል። የውይይቱ ቃለ ጉባኤም ተያይዟል። በተጨማሪም በረቂ በጀት አዋጁ ላይ የበለጠ ግልጽነት እንዲያዝበት ለተከበሩ ምክር ቤት አባላት ሰኔ 27 ቀን 2015 ዓ.ም በተከበሩ የገንዘብ ሚኒስቴር ሚኒስትር አማካይነት ሰፊ ውይይት የተካሄደ ሲሆን በዚህ ውይይት መድረክ ከፕላን በጀትና ፋይናንስ ጉዳይ ቋሚ ኮሚቴ እና ከተከበሩ የምክር ቤት አባላት ጥያቄዎችና እና አስተያየቶች ቀርበው በቂ ምላሽና ማብራሪያ ተሰጥቷል። በህዝብ ውይይት መድረክ በአስረጅነት የተገኙ የስራ ኃላፊዎች ዝርዝር አንደኛ፣ ዶክተር እዮብ ተካልኝ የገንዘብ ሚኒስቴር ሚኒስትር ዴኤታ ሁለተኛ አቶ ተፈሪ ደመቀ የገንዘብ ሚኒስትር ከፍተኛ አማካሪ፣ ሶስተኛ አቶ ጥላሁን ወልዴ የገንዘብ ሚኒስትር የበጀት ጉዳዮች ዳይሬክተር ናቸው። ሶስት በምርመራ ሂደት የተለዩ ዋና ዋና ጭብጦች፣ አንድ የ2016 ረቂ በጀት ሲዘጋጅ የተለያዩ ታሳቢዎችን ከግንዛቤ በማስገባት የተዘጋጀና የፌደራል መንግስት የበጀት ዝግጅት አስፈላጊውን ሂደት ያለፈ በውጤት ላይ የተመሰረተ የፕሮግራም በጀት ስርዓትን የተከተለ መሆኑ፣ ሁለት የ2016 በጀት ዝግጅት ትኩረቱ የተጀመሩ የልማት ፕሮጀክቶች እንዲጠናቀቁ ለማድረግ ቀደም ሲል ከነበረው ጦርነት ጋር ለተከሰቱ ተጨማሪ የውጭ ፍላጎቶች፣ የሰብአዊ እርዳታ፣ የመልሶ ግንባታና የዕዳ ክፍያ ከፍተኛ ትኩረት በመስጠት የተዘጋጅ ሲሆን ቀጥሎ ባሉት ዓመታትም የመልሶ ማቋቋምና ከፍተኛ የዕዳ ክፍያ ቀጣይ እንደሚሆን ታሳቢ በማድረግ በጀትን በቁጠባ እና በውጤታማነት የመጠቀም አቅጣጫ ላይ የተመሰረተ እንዲሁም የሀገሪቱን የመካከለኛ ዘመን የማክሮ ኢኮኖሚ እና የፊዚካል ማዕቀፍ ላይ ተመስርቶ የተዘጋጀ መሆኑን። ሶስት ለክልል መንግስታት፣ ለድሬዳዋ እና አዲስ አበባ ከተማ አስተዳደሮች የተከፋፈለው ድጎማም የኢፍድሪ የፌዴሬሽን ምክር ቤት ተግባራዊ እንዲሆን በወሰነው የድጎማ መከፋፈያ ቀመር መሰረት የተረደረ መሆኑን። አራት የ2016 ረቂቅ በጀት በ2015 ከጸደቀው የበጀትና ተጨማሪ በጀትን ጨምሮ ከጠቅላላ በጀት ጋር ሲነጻጸር 15 ቢሊዮን ወይም 1.9 በመቶ እድገት ያለው መሆኑና በ2016 እንዲጸድቅ ከቀረበው ጠቅላላ ወጪ በጀት ብር 801 ቢሊዮን 651 ሺ 801 ቢሊዮን 651 ሚሊዮን 744 47 ሺ 226 ቢሊዮን ውስጥ ለፌዴራል መንግስት የመደበኛ ወጪ 307 ቢሊዮን 46% ለካፒታሎች ብር 203 ቢሊዮን 25% ለብሔራዊ ክልላዊ መንግስት ለድርጅቱ አስተዳደርና ለአዲስ አበባ ከተማ አስተዳደርን ጨምሮ የበጀት ድጋፍ ብር 214 ቢሊዮን ወይም 27% እና ለዘላቂ የልማት ግቦች ማስፈጸሚያ ብር 14 ቢሊዮን ወይም 2% የበጀት ድርሻ ያላቸው ሲሆን ከፍተኛውን የበጀት ድርሻ ይዘው የሚገኙት ለመደበኛ ወጪ የተመደበው በጀት እና በሁለተኛ ለክልል ድጋፍ የተበጀተው ነው። አምስት ከአጠቃላይ የ2016 ዓ.ም በጀት ዓመት የፌዴራል መንግስት መደበኛና ካፒታል በጀት ወጪ በድምሩ 573.58 ቢሊየን ከተመደበው ውስጥ በ10 ዓመት የፍኖተ ብልጽግና እቅድ መሰረት ትኩረት ለተሰጣቸው የድህነት ተኮር ፕሮግራሞች ማለትም ትምህርት፣ መንገድ፣ ግብርና፣ ውሃ፣ ጤና፣ የከተማ ምግብ ዋስትናና ልማታዊ ሴፍትኔት እንዲሁም የኢኮኖሚ ትራንስፎርሜሽን እና ዘላቂ ልማትን በማረጋገጥ ረገድ ከፍተኛ ትርጉም ላላቸው የማኑፋክቸሪንግ ኢንዱስትሪ ልማትና ለኤክስፖርት እና የከተማ ልማት ዘርፎች ላይ ከፍ ያለ በጀት የተመደበ መሆኑ ከዚህ በተጨማሪ ከፍ ያለ ድርሻ ያለው የዕዳ ክፍያ መሆኑን አረጋግጠናል። ስድስት የካፒታል ወጪ በአብዛኛው ቀደም ሲል በቅር ተይዘው ላልተጠናቀቁ ነባር ፕሮጀክቶች እንዲጠናቀቁ ለማድረግ እና ቀደም ሲል በነበረው ጦርነት ምክንያት የወደውን መሰረተ ልማቶችና አገልግሎቶችን መልሶ ለመገንባትና መልሶ ለማቋቋም ቅድሚያ ትኩረት የተሰጠው መሆኑ። ሰባት የ2016 በጀት ዓመት የወጪ አሸፋፈን ስንመለከት ከፌዴራል መንግስት ከሀገር ውስጥ የገቢ ምንጮችና ከውጭ እርዳታ ብር 526 ቢሊየን እንዲሰበሰብ ተገምቷል። ከዚህ ውስጥ ከሀገር ውስጥ ገቢ ብር 47949 ቢሊየን በቀጥታ በጀት ድጋፍ ከሚገኝ መሰረታዊ አገልግሎት ከለላ እርዳታ ብር 643 ቢሊዮን እና ከፕሮጀክቶች እርዳታ ብር 3477 ቢሊዮን ሊገኝና ወጪው ከዚህ ሊሸፈን የሚችል መሆኑ። 8 የ2016 ረቂ በጀት ጉድለቱ ማለት ነው 281 ቢሊዮን በቀጥታ የበጀት ድጋፍ ከሚገኝ ከመሰረታዊ አገልግሎት ከለላ ብድር ብር 744 ቢሊዮን፣ ከፕሮጀክት ብድር ብር 3 ቢሊዮን ከሀገር ውስጥ ብድር 242.4 ቢሊዮን ለመሸፈን የታቀደ መሆኑና ጠቅላላ የበጀት ጉድለቱ ከጠቅላላ የሀገር ውስጥ ምርት ያለው ድርሻ 2.1 መሆኑና ከዚህ ውስጥ የሀገር ውስጥ ብድር 2.2 በመሆኑ የማክሮ ኢኮኖሚን ለማረጋጋት ተግባራዊ ከሚደረገው የገንዘብ ፖሊሲ ጋር ተጣጥሞ የሚሄድ መሆኑን የሚሉ ጉዳዮች በጭፍነት ተለይተዋል። ክፍል ሁለት የውሳኔ ሀሳብ የ2016 በጀት ዓመት የፌዴራል መንግስት ረቂቅ በጀት ሲዘጋጅ የ2015 በጀት ዓመት የወጪ አፈዛፀም ሂደትን በመገምገም የፊዚካል ፖሊሲ ዓላማን መሰረት በማድረግ እንዲሁም በ2016 በጀት ዓመት ለሚተገበሩ ኢኮኖሚያዊና ማህበራዊ እድገት ለማፋጠን የሚያስችልና ሊኖርን የሚችለውን የፋይናንስ አቅም ያገናዘበ በበጀት አሸፋፈን ራስን የመቻል አቅጣጫን የተከተለ የህዝብ ተጠቃሚነት ለማጎልበት ድህነት ተኮር ለሆኑ ተግባራት ትኩረት የሰጠ ይህ ፕሮግራም በጀት አሰራርን የተከተለ ነው። በፊዚካል ፖሊሲ ረገድ በቀጣዮች ዓመታት አሁን የተከሰተውን የፊዚካል ጫና ማቃለልና ውጤታማነቱን የማረጋገጥ ወይም ፊዚካል ኮንሶሊዴሽን አቅጣጫን መከተል አስፈላጊ ስለሆነ የመንግስት ወጪ ትኩረት በዳ ክፍያ፣ በሰብአዊ እርዳታ፣ በመልሶ ግንባታ ላይ መሆኑ ተገቢ መሆኑን አረጋግጠናል። ለክልል መንግስታትና ለድራ አስተዳደር የተመደበው የበጀት ድጋፍ የፌዴሬሽን ምክር ቤት በወሰነው የድጎማ ቀመር መሰረት በማድረግ የተደለደለ በጀት መሆኑና በፍኖተ ብልጽግና እቅድ የተቀመጡትን ግቦች ለማሳካት የሚያግዝ በጀት እንደሆነ ቋሚ ኮሚቴ ባደረገው ዝርዝር ምርመራ አረጋግጧል። በቅርቡ በቀረበው የፌዴራል ዋና ኦዲተር ሪፖርት ላይ እንደተመለከተው የመንግስት የፋይናንስ አስተዳደር ሕግና ደንብን አክብሮ በመስራት በኩል በባለበጀት መስሪያ ቤቶች ውስጥ በተደጋጋሚ ጉድለት እንዳለ ተገልጿል። ይህ ጉዳይ በቀጣይ በጀት ዓመትም እንዳይደገም ክትትል እንዲደረግ እንዲሁም የምክር ቤቱ የመንግስት ሰዎች አስተዳደር ቁጥጥር ጉዳዮች ቋሚ ኮሚቴ የዋና ኦዲተር የኦዲት ግኝትን አስመልክቶ ለምክር ቤቱ ያቀረበው የውሳኔ ሀሳብ ተግባራዊነቱ ጥረት እንዲደረግበት በጀትን በቁጠባና በውጤታማነት ለመጠቀም የሚያስችል መመሪያ ተግባራዊ መደረጉን የክትትልና ቁጥጥር ስራዎች ማጠናከር ። ማጠናከርና የፋይናንስ አስተዳደር ስርዓትም በጥብቅ ዲስፕሊን ስራ ላይ እንዲውል